ለአንድ ቀን ነው ወሎዬ እና ነጭ ልብስ ለአንድ ቀን ነው። ይሄን ቴንክ ዩ ሶ ማች። ንጹህ ከሆነ ግን ነጭ ልብስንም ደጋግሞ መልበስ ትችላለህ። እኔ ንጹህ ሰው ስለሆንኩ ወሎዬ አግብቼ ለዘላለም አድርገዋለሁ። አይ ጉራጌ አግባ። በፍጹም በጣም ነው የምወዳቸው ጉራጌዎች። እኔ እናቴም አባቴም ጉራጌ ናቸው። እኔም ጉራጌ ነኝ። በፍጹም ጉራጌ ማግባት አሳቢ ለእንደ ተውፊቅ አይነት ሰው የምትገብ ሴት አደለሽም። በዚህ በምንም ነገር የምትነጻጸሩ ሰዎች አደለሽም። ያው አፍቃሪ ልብ ስላለሽ ለሰው ሟጭ ስለሆንች እውነት መስሎች ነበር ለጊዜው፣ ነገር ሁሉ ግን ያው አንዳንዴ ለተሻለ ልብ የተሻለ ልብ ያጋጥመዋልና ተገጣጥመዋል። አሰላሙ አሊኩም ወረሕመቱላ እንዴት ናችሁ ውድ ቤተሰቦች? ያረረረ ሶፊ እና ፉፉ እናንተ ፍቅራቸው እውነት ነው እንዴ? ትዳርሽ ሽምግልና ምናምን የምትሉት ነገር አጠራጠረኝ እኮ። ኢሳም ኢሳም ኢሳም ከወላሉ ጣምብሏልና ለሁለተኛ ጊዜ ወይለ ገብቷል ማለት ነው። ምንም ማድረግ አይቻልም። ና ያው እንግዲህ ኤክሪን ከደሴ እና ድይን ከኮምቦልቻ ይዟል ማለት ነው። ያዝ ሶስትም አራትም ያዝ፣ ግን መቃየር አይቻልም። አትቀያየር እንጂ መያዙን ያዝ። በነገራችን ላይ ላይቭ ላይ ማለት ነው፣ ቲክታክ ላይቭ ላይ ምን ያክል ወሎዮችን እንደሚወዳቸው ተረድቻለሁ ከአንዳንድ ንግግሮች እና እኔ ከልጅነት ጀምሮ በቃ ወሎዬ ማግባት ህልም ነበር። ከልጅነቱ ጀምሮ ነው ያለው። አስባችሁ ከልጅነቱ ጀምሮ ነበር ህልሞ ማለት ነው፣ ወሎዬ ማግባት እና ከወሎዬ ነው የማገባው እያለ ነበረ። እንደውም ቡታጅራ አግባ፣ የቡታጅራ ሴት አግባ ምናምን ሲሉ ታ በጭራሽ፣ በፍጹም፣ በፍጹም አለ ማለት ነውና፣ ያው የቡታጅራ ልጅ ነው፣ የቡታጅራ ልጅ ነው፣ ቤተሰቦችን ቡታጅራዎች ናቸው። ግን በቃ ደስ ደስ አላልኩም፣ ወሎዬ ነው ማግባት የሚፈልገውና ያው የወሎዮችን ሰዎችም ደሞ ሲገልጠን ነጭ ልብስ እና ወለይ አንድ ነው። ቢቆሸሽም ታጥቦ የለበሰ በቃ እኔ ደግሞ ንጹህ ነኝ። በቃ ወለይችን ማገባለ ማለት ነው። አግባ አግባ፣ ሶስት ማራችን ከፈለግ አግባ ችግር የለውም። ግን አስቀየራ መቀየር አይቻልም። አግባቱን አግባ። ማንን ቀየርኩም ወይም ዳግሞ ማንን ቀየረ ልትሉ ትችላላችሁ። ያው ግን ህጉ ልንገረው ብዬ ነው። ማንንም ባይቀይርም ያው ከኢክሩ ጋር በነገራችን ላይ ስራ ነው ያገናኛቸው ተናግረዋል። ሁለታቸውም ለስራ ነበረ የእስከ ዛሬ አብሮነታቸው ምናምን፣ ያንን ነገር ያው ሁለታቸውም ተናግረዋል። ለስራ እስከ ዛሬ ድረስ አብረን የሆን ነው ካሉ በቃ ለስራ ነው። እኛ በግድ ማጋባት አንችልም። በግድ ተገብታችኋል ማለት አንችልም። በግድ ባልና ሚስት ናችሁ ልንል አንችልም። እና ኢክራምና ኢሳም በጣም አብረው ማች የሚያደርጉ በጣም በቃ ሁሉ ነገራቸው ማች የሚያደርግ። እሷም ስትር ያለች ቁጥፍ ያለች እርግት ያለች ናት። እኔ በጣም ነው መወዳት። ኢክራም በነገራችን ላይ ሚዳ ላይ ካሉ ሴቶች ምንቅር ምንቅር ቅር የማትል በቃ ስርዓት ያላት ልጅ ናት። ገብቷቸዋል ሜዳ ላይ ካሉ ከሚጠቀሙት ሴቶች ቁጥብ ናት ስላቸው ማለት ይሄ ሃይማኖታዊ ነገር ከሚያስተምሩ ምናምን ሳይሆን ከእነሱ ጋር ያወዳደር ኳት አይደለም ግን ኖርማል እንደኛ አይነቱ ወይ ደግሞ እንደ ሌሎቹ አይነቱ ከሚሰሩት ሴቶች በቃ ትለይብኛለች። በጣም እርግጥ ያለች ናት ምናምን ካገኘችው ወንድ ጋር ማትለጠፍ ካገኘችው ወንድ ጋር ለስራም ቢሆን በቃ ራሷን የማታረቅ ራሷን ክብሯን የምጠብቅ ሴት ናት እና በጣም ትመቸኛለች ያነገሯ ማለት ነው። በቃ ቆፍጣና ናት። በክብሯ ጉዳይ አትደራደርም። ያነገሯ በጣም ውድላት አለው። እስካሁን ድረስ እኔ ሜዳ ላይ ካወኳት ጊዜ ጀምሮ ከውጪ ከሌላ ወንድ አንድም ቀን አይቻታላቅ እና ትመቸኛለች። ኢሳምም እንግዲህ ከኢክራም ጋር በነበረ ሰዓት እንደዛው በተመሳሳይ እንደዚህ ካገኘት ሴት ጋር ምናምን አይለጣጠፍም። አይነካከም ምና ምናምን ምናምን ነገር ብቻ አንዳቸው ለአንዳቸው ጥንካሬ ነበሩ ይመስለኛል፣ እኔ እንደተረዳሁት። አሁን ላይ ግን ኢሳም ያው የሚያደርገውን እያያችን ነው። እኔ የሰው አይብ ወይም ደግሞ የሰው ስራ እንደዚህ ነው እንደዛ ነው ብዬ ለመተችት ሳይሆን ግን የተገረምኩት ማንን ነው? ይቺ ናዲናት ናዲ፣ እንደውም የበለጠ ሞር ከኢሳም ጋር ስትሆን እንደ ኤክራም ትሆናለች ብዬ ነበር የጠበቅኳት። ባለባበስም፣ በምንም በስርአትም በምንም እንደ ኤክራም ትሆናለች ብዬ ነበር ተገልጣን የመጣችው ሲቀጥል ኢሳምን ያው ከሌላ ሴት ጋር ምናምን ሲነካካ እንግዲህ እኔ የሆነ ሰዓት ፈኪያን ወለት ነው ሰላም አለለም ሲል ኤክራም ሰላም እያለ እንዴት ነው እሷን ሰላም አለለም ብሎ የሚለው ምናምን ብዬ ቪዲዮ ስሰራ በጣም ብዙ ሰው ነበር የሰዳበኝ። እሱ እሷ ሚስቱ ነች፣ ያ የወደፊት ሚስቱ ስለሆነች ጮኛው ስለሆነች እሷና እሱ ስለሚዋደዱ ብዙ አይነት ኮሜንት ነው የተሰጠኝ ዩቱብም ቲክታክም ላይ። እና ሰርቼበት ነበር የዛ ሰዓት። ዛሬ ላይ ግን አንዳንድ ጊዜ እኛም ማናደርጋቸውን ነገሮች ባናወራ መልካም ነው። የተግባር ሰው ካልሆን በአውራቱ ጥቅም የለውም ብዬ አስባለሁ። ደግሞ ከሴት የሚሆን ከወንድ አንድ ነገር ልንገራቸው። በመጀመሪያ ኢሳምና ኢክራም ያው ለስራ ነው አደላይ፣ ተገናኙት ለስራ እስከተገናኙ ድረስ እድሜ ልካቸውን አብሮ ይቀጥላሉ አብሮ ይሰራሉ ማለት አይደለም። አሁን ለምሳሌ እና ያለው አብራኝ የምትሰራ ሀበሻ አለች። ሁልጊዜ አብሬ ይሰራ ከሷ ጋር በቃ ህይወት ይቀጥላል ማለት አይደለም። ስራ ነው ያገናኝን ወይ በቃ ብዬ ልወጣ እችላለሁ። ወይ ልንለያይ ለአንድ ስማማ እንችላለን። ምናምን ገብታቸኋል። ያ ነገር ደግሞ በራሳቸው ቦታ ሆናቸው ልታዩት ይገባል፣ ማለት ፈራጅ ከምትሆኑ የማያስማማቸው ነገር ሊኖር ይችላል መሰላች ሳለ በስራ ጉዳይ ብቻ ከሆነ የተገናኛቸው በቃ ሲበቃ ይበቃል። እሱም በቃ ያ ነገር ነው የተፈጠረው ክራምና ኢሳም ጋር እንጂ ባለትዳር አይደሉም። እስቲ ቀጥል። ደግሞ በዚሁ አጋጣሚ አንድ ነገር መናገር የምፈልገው ነገር ምንድን ነው? ማንም ሴት ሆን ማንም ወንድ ጀግና የሚባለው አንድ ሰው የራስ አድርጎ ማቆየት ሲችል ነው። በስራ ጉዳይም ሊሆን ይችላል። በትዳር ጉዳይ ሊሆን ይችላል። በፍቅር ጉዳይ ገብታችኋል። ከሰላሳ ሴት ጋር መታየት ጀግንነት አያስብልም። ከሰላሳ ወንድ ጋር መታየት ጀግንነት አያስብልም። በስራም ጉዳይ እንደዛ በቃ የሰላሳ ሴት ወይ ደግሞ የሰላሳ ወንድ ባህሪ ጸባይ፣ ምናምን ከመላመድ ይልቅ የአንድ ሰውን ባህሪ ተላምዶ ችሎ መኖር ይቻላል። ገብታችኋል። ነገ ጠዋት ከሌላው ጋር ስትሄዱ እንደገና የዛን ሰው ጸባይ ባህሪ ምናምን ሁሉ ነገር ነው የምትላመዱት የምትታወቁት። እንደገና ደግሞ ሌላውን ጋር ስትሄዱ እንደገና ሌላ ነገር ከዛ አንፃር በቃ በራሱ ይደግማችሁና ውጤታማ ስኬታማ ሳትሆኑ ትቀራላችሁ። ሶ እያሉ ካለሁት በቃ ኢክራምና ኢሳም ትልቅ ትምህርት ታሳይተዋል ብዬ አስባለሁ። በቃ ሁለታቸው በጣም ጠንካሮች ነበሩ። ሁለታቸው በጣም በቃ በቃ ማለት ያን ያክል እንትን የሚባል የሚተች ነገር የላቸውም። ገብቷቸዋል። ያው አሁን ላይ ክሪ ብታሳዝነኝ ማለት ነው ኔናት። ያው በመካከላቸው ያለውን ነገር የተፈጠረውን ነገር ስለማላውቅ ማለት ነው። ሶፊና ፉፉን ረሳዋቸው። እነዚህ ሰዎች ግን እያጠራጠሩ ነው። ይሄ ፍቅር፣ ትዳር፣ ሽምግልና ምናም የሚሉት ነገር እውነት እየመሰሌ ነው እንዴ! ሶፊ እኮ የፉፉን ነገር እኮ ሞለጭ አድርጋ በሳሙና አጠበችው ጋይስ። አጠብሽው እግሩን ፉፉስ ብትሆን ደግሞ ምንድን ነው ስመ ጨረስካት እኮ ገና ሳታገባ ስመ ጨረስካት። ከገባ በኋላ አትስማትም፣ እንደ የት ይሄድብሃል? የት ይሄድብሃል? ስመ ጨረስካት ነው። ቶፊቅን ለማናደድ ነው። በዛ ላይ ደግሞ ዛሬ በጣም ደስተኛ ናቸው ምናምን ምናምን ነገር። ሁለተኛ ሽምግልና እንልካለን እያለ ነው ፉፉና ማለት ያው፣ ሰርግ የሚያስንቅ ሽምግልና እንግዲህ ብዙ ሽማግሌ ከላክ ሁለትም በግ መግዛት አለብ ማለት ነው። እና ቶፊቅ ሶስት በግ ሊበላ ነው ማለት ነው። እንደው በጉን እንኳ ሳታስመልስ አንተ ፉፉ ማለት ነው። ለማንኛውም አሁን በቃ አክስትየዋም የሶፊ አክስት ደስተኛ ናት። አጠገብሽ አይደርስም፣ በቃ ካሁን በኋላ ምናምን እያለች በጣም ደስተኛ ናት። ተውፊቅም ማለት ነው ይደርሳል። ልንገራችሁ ብዬ ነው፣ ቀይ መብራት ሰጥቷቸዋል። አሁን ዛሬ ቀይ መብራት ሰጥቷቸዋል። ቪዲዮአችሁን ተመልክቷል። እሱ እንኳን ቪዲዮአችሁን ባይመለከት ቃል አቀባይ እኮ አይጠፋም። አሁን እኔ ሰው ሲጣላ አባብሳለሁ። ቃል አቀብል ይችላሉ እነ ሶፊ እነ ፉፉ እንደዚህ እያደረጉ ነው፣ እንደዚያ አስበዋል ብዬ ብናገርስ? እኔ ባልናገር ሌላው ሰው ቢናገርስ? መቼ በአንድ ሰው ሁለት ሰው አይደለም የሚያዳምጣችሁ። ያላችሁት ሜዳ ላይ ነው ሁሉም። እናንተ እኔ ደግፋል ማለት አይደለም። ገብቷችኋል። ስለዚህ ቃል አቀባይ ይኖራል እና ቃል አቀባይ እንኳን ባይኖር ዝሮ ቪዲዮአችሁን አይቶታል እንደሱ እሱ ሀይላችሁን ብታጠናክሩ ይሻላል ከማልቀስ ማለት ነው እሱ ሀይሉን አጠናክሮ መቶ እንዳያስለቅሳችሁ በቃ ይሄን ነው የምፈራው እኔ ለቅሶ ሰልችቶኛ እንዳታለቅሱ በቃ ሶፊና ፉፉ ማለት ነው ስለዚህ ጥንቃቄ ብታደርጉ ይሻላል በዛ ላይ ደግሞ የሽማግሌ ብዛት ምን ያደርግላቸዋል ሲቀጥል ፉፉ በነገራችን ላይ ከሀገርም እንወጣለን የሆነ ቦታ ወስዳታለሁ ምናምን እያለ ነው ይሄ ይሻላል ከሀገር ብትወጡ ይሻላል ሀገር ሆናችሁ ግን ሶፊ ይሄ ማለት ቶፊክ በቀላሉ የሚፋታቸው አይመስለኝም